በጣም ያሳዝናል ይከብዳልም። አባትን የሚያክል ነገር ማጣት በጣም በጣም ከባድና አስቸጋሪ ሁኔታም ነው። ፈጣሪ ያጽናት። በኢትዮጵያ ፊልም ኢንዱስትሪ ውስጥ አሁን ባሉበት ከፍተኛ ተወዳጅ ካገኙት አርቲስቶች መካከል አንዷ እንግዲህ አርቲስት ሀና ነች። አርቲስት ሀና በጣም ተወዳጅና በኢትዮጵያ ፊልም ኢንዱስትሪ ውስጥ በአሁኑ ሰዓት ወጣት ተዋናዮች መካከል በተለይ በህዝብ ዘንድ ከፍተኛ ትኩረት የሳበችና ተወዳጅ የሆነች ልጅ ነች። ጓደኛ እንግዲህ ቃል ኪዳን ጥበቡ የልብ ጓደኛዋ እንደሆነች ጭምርም ነው። ከጎኗ የሆነች በጣም የሚያስቀና ጓደኝነት እንዳላቸው በክፉም በደጉም አብሮ እንደሚሆኑ ጭምርም በጣም የሚያስቀና ጓደኝነት እንዳላቸውም ነው። አርቲስቷና በጣም በሚያሳዝን ሁኔታ አባቷ የሃይማኖት መምህር እንደነበሩ ጭምርም አባትየው መርሃ ጽድቅ እንግዲህ በጣም በሚያሳዝን ሁኔታ ህይወታቸው ሊያልፍ ችሏል። በዚሁ ሰሞኑን የገጠማት ከባድና አሳዛኝ ሁኔታ ላይ እንዳለች ጭምርም ነው። የእኚህ ታላቅ መመሪያ ቅብር ስነ ስርአትም ተፈጽሟል። በማህበረሰቡ ከፍተኛ ተወዳጅነት ያላቸውና በሃይማኖታቸው ደግሞ በጣም ጠንካካ እንደነበሩ ጭምርም ለሰው ፍቅርንና አክብሮትን ሲያሳዩ በጣም ትሁት እንደነበሩ ጭምርም በህይወት ዘመናቸው የመረጃ ምንጮቻችን ገልጿል። የእሳቸው ቅብር ስነ ስርአት ላይ አርትስት ሀና ብቻ ሳይሆኑ በርካታ የአካባቢና በእሳቸው ደግሞ ትምህርት የወሰዱት የእሳቸው ተማሪዎችም በከፍተኛ ሀዘን በእምባ እንደሸኟቸው ጭምርም ነው። በጣም በሚያሳዝን ሁኔታ በአሁኑ ሰዓት አርቲስቷ ያለችበት እጅግ አሳዛኝ ሁኔታ እንደሆነ ጭምርም ከባዱን ጊዜ እያሳለፈች እንደሆነ ጭምርም ነው። አባት ማለት እንግዲህ አባትን የሚያክል ነገር ማጣት ከባድ እንደሆነ ጭምርም ነው። ከጎኗ ሰዓት ላይም ቀብር ስነስርዓት ላይ የነበረችው አርቲስት ቃል ኪዳን ጥበቡ ከፍተኛ ሀዘን ተቃፋይ በመሆንም ከጎኗ መሆኗ በርካቶችን እንግዲህ እንዳስመሰገነ ጭምርም ነው። ደስ የሚል ድርጊት ነው። በክፉ ጊዜ ጓደኝነት ማለት ይህ ነው ከጎን መሆን አብሮ መሆን ነው። ከአንገት በላይ ሳይሆን አብሮ ደጉንም ክፉንም ማሳለፍ በጣም የሚያስደስት ነው። እንግዲህ እነዚህ የአንድ እናት ልጆች ባይሆኑም ይህ ተማማቾች እንደሆኑ ጭምርም ነው። እውነታዎችም የሚያሳዩት እንግዲህ በርካቶችም ለአርቲስት ሀና መጽናናትን ሰጣት እግዚአብሔርን እየለመኑ እንደሚገኙ ጭምርም ነው። ፈጣሪ ጽናቱን ይስጣት በማለትም ምኞታቸውን እየገለጹላት ነው። ሚኪታቦርን ሰብስክራይብ በማድረግ ወቅታዊ ነጫጭር መረጃ አገኙ። ሰላም ቆዩልኝ።